ሰላም እንደምን አመሻችኋል፣ የተከበራችሁ ተመልካቾቻችን የኢቲቪ 57 ዜናችን ቀጥሏል። የሰዓቱን አበይት ጉዳዮች እናስቀድም። ኢትዮጵያውያን በአንድነት የአዲስ አበባ ከተማን ማህበራዊ ችግሮች ለመፍታት በጋራ ቆመናል ሲሉ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። የፍትህ ውሳኔዎች ተግባራዊ ሊደረጉ እንደሚገባ በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ አሳሰበ። ከውጭ ሩሲያ በዩክሬን ላይ የሰው አልባ አውሮፕላኖችና የሚሳይል ጥቃት መፈጸሟን የዩክሬን ባለስልጣናት አስታወቁ። ከኢቲቪ 57 ዜና ጋር ማህሌት ታደለ ነኝ፣ አብራችሁን ሁኑ። ኢትዮጵያውያን በአንድነት የአዲስ አበባ ከተማን ማህበራዊ ችግሮች ለመፍታት በጋራ ቆመናል ሲሉ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። በ2017 ዓ.ም ብቻ ከ16.1 ቢሊዮን ብር በላይ ሀብት በማሰባሰብ ለተለያዩ የበጎ ፈቃድ አገልግሎቶች እንዲውል መደረጉን ደግሞ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። ባለፉት ሰባት ዓመታት በተሰሩ የበጎ አድራጎት ስራዎች ከ42.5 ቢሊዮን ብር በላይ የሚገመት ሀብት በማሰባሰብ በርካታ ተግባራት መከናወናቸውም ተገልጿል። ሰናይት ብርሃኔ ሁለት ታዳጊ ሴት ተማሪዎች በትምህርት ሰዓታቸው ምግብ ፍለጋ ሲንከራተቱ በማየቷ የተቸገሩ ሰዎችን በአንድ ማዕከል በማምጣት ማገዝን በማሰብ ቤተሰቦቿንና ጓደኞቿን አስተባብራ ባቡልሄር የተሰኘ የበጎ አድራጎት ድርጅት መስረታለች፣ ወይዘሮ ሃናን መሐመድ። ወይዘሮ ሃናን በማዕከሏ የተወሰኑ ሰዎችን ከመመገብ ተነስታ ዛሬ ላይ አምስት ሺህ የሚደርሱ የተቸገሩ ወገኖችን በየቀኑ ምሳና እራት ትመግባለች። ለዚህ በጎ ተግባሯም የአዲስ አበባ ከተማ አስተዳደር ሽልማትና እውቅናን ለግሷታል። ደህንነትን እየተጋፈጠን እውነት እንደ ሀገር የምንገኘውእና አልሐምዱሊላህ እንደዚህ ደግሞ ስትሸለሚ ትችያለች ስትባይ አቅም ይሆናል። እንደ ሀናን ሁሉ በተለያዩ ዘርፎች ላይ ለወገኖቻቸው ካላቸው ላይ እያካፈሉ የወገኖቻቸውን ችግር እያቃለሉ ለሚገኙ በጎ አድራጊ ልበቀናዎች መስተዳድሩ እውቅናን ሰጥቷል። የሰራሽለት አካል ወይም ደግሞ የተንከባከብሽለት አካል የጋበዘሽ አካል እውቅና ሲሰጥ ደግሞ ለሌላ ስራ ለተጨማሪ አገልግሎት በጽናት ለመቆምና በቀጣዩም ደግሞ ህብረተሰቡን ለማገልገል የራሳቸው የሆነ ፋይዳ አላቸው። እንደዚህ አይነት እውቅና በተሰጠ ቁጥር የሰው ልጅ ይበረታታል። ሽልማት ያበረታታል። እንዲህ አይነት ሽልማት ለቀጣይ ስራ እንድንሰራ ትልቅ ተነሳሽነት ትልቅ ስንቅና ትልቅ ጉልበት ይሆነናል። የሀገርን ኢኮኖሚያዊና ማህበራዊ ችግሮችን ለመፍታት አሻራቸውን ላኖሩ ሁሉም ምስጋና ተችሯቸዋል ኢትዮጵያውያን ሁላችንም ዘር፣ ቀለም፣ ሃይማኖት ሳይለየን ብዛሃነታችንን ጠብቀን እችን የብልጽግና ተምሳሌት የሆነች ከተማ አዲስ አበባን ለመቀየር ማህበራዊ እና ኢኮኖሚያዊ ችግሮቿንም በጋራ ለመፍታት መሰረተ ልማቶቿንም በጋራ ለማደስ በጋራ መቆም በመቻላችን ልንኮራ ይገባል። መስጠት አያጎድልም። በጎ ፈቃደኝነት ለሀገር ማንሰራራት በሚል ለ2017 የበጎ ፈቃድ አገልግሎት የላቀ አስተዋጽኦ ላበረከቱ የከተማዋ በጎ አድራጊዎች እውቅና የተሰጠ ሲሆን ይህ በጎ ተግባር ለበጎ ስራ ይሰጥ የነበረን የተሳሳተ ትርክት የቀለበሰ ስለመሆኑ ተገልጿል። ባህር ተሻግረው ሀገር አቋርጠው በዘርና በቀለም የማያውቋቸውን ለመርዳት የሚተጉት ነጮች ብቻ እንደሆኑ ሲተረክ ኖረዋል። ይህንን ትርክት እናንተን ይዘን ወጣቶቻችንን አሰልፈን አፍርሰነዋል። በጠቅላይ ሚኒስትር አብይ አህመድ አርያነት ተጀምሮ አሁን ላይ በኗሪዎቿ ዘንድ የበጎ ምግባርና ባህል እየሆነ በመጣው በዚህ የበጎ ተግባር ባለፉት ሰባት ዓመታት በርካታ ውጤቶች ተገኝተውበታል። የመንግስታችን አንዱ መለያ የሆነው ሰው ተኮር ፖሊሲን በተሟላ ሁኔታ በከተማችን በመተግበር ከ42.5 ቢሊዮን ብር በላይ የሚገመት የበጎ ፍቃድ ስራዎችን በከተማችን አከናውነናል። ለዛሬው እውቅና መነሻ የሆነው የ2017 የበጎ ፍቃድ ስራ በ16.1 ቢሊዮን ብር ከ8786 ቤቶች በላይ በመገንባት እንዲሁም ሌሎች የልማት ስራዎችን መስራት በመቻላችን ነው። የብዙ አቅመ ደካሞችን ቤት ያቀና የፈሰሱ እንባዎችን ያበሰ የሀገር ባለውለታዎችና ጧሪ ቀባሪ የሌላቸውን እንዲሁም ለከፋ ማህበራዊና ኢኮኖሚያዊ ችግር የተጋለጡ በርካታ ወገኖችን የኑሮ ጫና እንዲቃለል ያስቻለ የበጎ ፈቃድ አገልግሎት ተጠናክሮ ሊቀጥል እንደሚገባም ከንቲባ አዳነች አበቤ ጥሪ አቅርበዋል። የፍትህ ስርዓቱን ቀልጣፋ ዘመናዊና ተደራሽ ለማድረግ ፍትህ ሚኒስቴር ከባለ ድርሻ አካላት ጋር ያለውን ቅንጅታዊ ስራ አጠናክሮ ሊቀጥል እንደሚገባ በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የክስ መዝገቦች ውሳኔ ተፈጻሚ እንዲሆኑ ክትትል በማድረግ ረገድ ክፍተት ታይቷል ብሏል። ኮሚቴው የፍትህ ሚኒስቴርን የ2018 ዓ.ም የሩብ ዓመት የቅድ አፈጻጸም ገምግሟል። ተቋሙ የክስ መዝገቦች ውሳኔ እንዲያገኙ ውጤታማ ስራ ቢሰራም ውሳኔዎች እንዲፈጸሙ ክትትል በማድረግ በኩል ግን ክፍተት ታይቶበታል ተብሏል። መዝገብ አያያዝን ጨምሮ በተቋሙና በተጠሪ ተቋማት የሚሰጡ አገልግሎቶችን ዲጂታል ከማድረግ አኳያ የተሰሩ ስራዎች በቋሚ ኮሚቴው የተነሱ ናቸው። ምስክር በመጥፋት የሚቆረጡ መዝገቦችና የማረሚያ ቤት አያያዝን በተመለከተም ቋሚ ኮሚቴው ሚኒስቴር መስሪያ ቤቱን ገምግሟል። ፍትሕን ከማረጋገጥ አኳያ ከባለድርሻ አካላት ጋር ያለው ቅንጅታዊ አሰራር ተጠናክሮ ሊቀጥል እንደሚገባ ቋሚ ኮሚቴው አሳስቧል። ቴክኖሎጂን በመጠቀም አዳዲስና የተሻሻሉ ሕጎች እንዲወጡ ማድረግ ረገድ የፍትህ ሚኒስቴር የሰራቸው ስራዎች በበጎ የተነሱለት ናቸው ስትል የዘገበችው ሪፖርተራችን መስከረም ቸርነት ናት። ባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ መንግስታዊ ያልሆኑ ተቋማት በአገልግሎት አቅርቦት ላይ እንዲሰማሩ እንደሚፈቅድ ተገለጸ። በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ በባለ ብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ላይ የባለ ድርሻ አካላት የውይይት መድረክን አካሂዷል። ረቂቅ አዋጁ ባለፉት 50 ዓመታት በመንግስት ብቻ እየተሰጠ የሚገኘውን የግብርና ኤክስቴንሽን አገልግሎት ለግል ዘርፍ፣ ለሲቪክ ማህበራት፣ ለዓለም አቀፍ የምርምርና የልማት ድርጅቶች ክፍት እንደሚያደርግ ረቂቅ አዋጁ በቀረበበት ወቅት ተመላክቷል። በዚህም አገልግሎቱን የሚያገኙ አርሶና አርብቶ አደሮች የአገልግሎት ክፍያ እንደሚከፍሉ በረቂቅ አዋጁ ተጠቁሟል። ረቂቅ አዋጁ በኢትዮጵያ የግብርና ለኤክስቴንሽን አገልግሎት አስተዳደር ልማት እንዲሁም በተፈጥሮ ሀብት ዘርፍ ያለውን የተደራሽነት፣ የጥራት፣ የአቅምና የአፈጻጸም ውስንነት ለመፍታት የሚያስችል እንደሆነ ተጠቁሟል። በውይይቱ ወቅት የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን ለአፈጻጸም የሚያመች የተናበበ መዋቅራዊ ዝግጅት እየተደረገ ስለመሆኑ ገልጸዋል። ከፌዴራል ጀምሮ እስከ ቀበሌ ድረስ ያለውን የእኛን መዋቅር በተሻለ መጠን አላይን ለማድረግ አንድና ያው አይሆንም፣ ግን እጅግ በጣም የተናበበና የተሳሰረ ለስራ የማያደናቅፍ መሆን መቻል አለበት። አቅማቸውንም ማሳደግ መቻል አለብን። ትክክል ነው። በመንግስት ፋይናንስ እንዲሁም በፕሮጀክት ፋይናንስ ቀበሌዎቻችንን፣ ስራውታችን የሚሰራበትን ቦታም ጭምር ታሳቢ ተደርጎ እየተሰራ ያለ መሆኑን ለማንሳት እፈልጋለሁ። ለምሳሌ አንድ ለመጥቀስ በአሁኑ ሰዓት በተመረጡ ክልሎች የኤክስቴንሽን አገልግሎት የምንሰጥባቸው የአርሶ አደር ማሰልጠኛ ተቋማትን አፕግሬድ ማድረግ መቻል አለብን። እነሱንም ደግሞ ዲጂታላይዝ ማድረግ አለብን በሚል ሞዴል በፌደራል ደረጃ ጀምረናል። ክልሎችም ደግሞ በራሳቸው ኢኒሽቲቭ የማስፋት ስራ ተሰርቷል። ለዚህ ታች ቀበሌ ላይ ያሉ የፋርመርስ ትሬኒንግ ሴንተሮቻችን ስታንዳርዱን የጠበቁና ዘመናዊ እንዲሆኑ የማድረግ ስራ የተጀመረ እና አንዱ ማሳያ መሆኑን ለማንሳት እወዳለሁ። ሪፖርተራችን ሞላ ለማየሁ እንደዘገበው አዋጅ ወደ ስራ ሲገባ የሚቋቋመው ኤክስቴንሽን ፈንድ ሀገራዊ ፋይዳ ያላቸው ፕሮጀክቶችን በልዩ ሁኔታ ለማስፈጸም እንደሚረዳ ሚኒስትር ዴታው ዶክተር መለስ ተናግረዋል። በልዩ ትኩረት መሰጠት አለባቸው ተብሎ የሚታሰቡ ፕሮግራሞች ቢኖሩ ይሄንን ለመንግስትም ሊሆን ይችላል፣ ወይንም ደግሞ ለፕራይቬት ሴክተር ሊሆን ይችላል፣ ለሆነ የኤክስቴንሽን አገልግሎት ለሚሰጥ አካል ኮንትራት አውት አድርጎ ያንን ስራ በዚህ መልክ በዚህ አይነት በዚህ ጥራት በዚህ ጊዜ እና በዚህ መጠን ሰርተት አስረክበኛለህ ብሎ የፕሮጀክት ቢያዘጋጅ ያንን መስጠት ይቻላል። ለምሳሌ አዲስ አበባ ከተማን ብንወስድ በፖልትሪ ላይ የኤክስቴንሽን አገልግሎቱን በአግባቡ ሰጥቶ በዚህ ደረጃ ድርሶ እንዲያቀርብልኝ የምፈልገው አካል አለ ብሎ ቢል አወዳድሮም ሊሆን ይችላል፣ ወይም በተለያዩ ሜቶዶሎጂዎች ለዛ አካል ሰጥቶት እጅግ የተሻለና የላቀ የኤክስቴንሽን አገልግሎት ኖሮ እንዲፈጸም የማድረግ በሌሎችም በዚህ መልኩ ትልቅ ችግር የሆኑብንና ሀገራዊ ትርጉም ያላቸውን ለመፍታት የሚጠቅም የተካተተ በጣም ጥሩ ሀሳብ ነው የሚለውን ለማብራት ነው። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በዓለም የንግድ ድርጅትና በባለብዙ ወገን ጉዳዮች ዙሪያ የአሜሪካ ረዳት የንግድ ተወካይ ከሆኑት ኒል ቤክ ጋር ተወያዩ። ውይይቱ የኢትዮጵያ የዓለም የንግድ ድርጅት አባልነት ድርድር ላይ ያተኮረ ነው። የብሔራዊ ባንክ ገዢ ኢትዮጵያ የአባልነት ድርድሩን በፈረንጆቹ 2026 መጋቢት ወር በካሜሮን በሚካሄደው የዓለም የንግድ ድርጅት 14ኛ የሚኒስትሮች ጉባኤ ወቅት ለማጠናቀቅና ድርጅቱን ለመቀላቀል አስፈላጊ የሆኑ መስፈርቶችን ለማሟላት ያላትን ቁርጠኝነት አረጋግጠዋል። የአሜሪካ የንግድ ተወካይ በበኩላቸው በኢትዮጵያ እየተከናወነ ላለው መጠነ ሰፊ ሪፎርም እውቅና እንደሚሰጡና የዓለም የንግድ ድርጅት አባል ለመሆን የተሄደውን ርቀትም እንደሚያደንቁ ገልጸው ኢትዮጵያ አሁን የተያያዘችውን መንገድ አጠናክራ እንድትቀጥል አበረታተዋል። የተጀመሩ የልማትና የመልካም አስተዳደር ስራዎችን አጠናክሮ በማስቀጠል የዜጎችን ተጠቃሚነት ማሻሻል ይገባል ሲሉ ርዕሰ መስተዳድር አሻድሊ ሀሰን ገለጹ። በቤኒሻንጉል ጉሙዝ ክልል የመጀመሪያው ሩብ ዓመት የመንግስት የስራ አፈጻጸም ግምገማ ተካሂዷል። ርዕሰ መስተዳድር አሻድሊ ሀሰን ባለፉት ሶስት ወራት ሀገራዊ ኢኒሼቲቮችንና ክልላዊ የልማትና የመልካም አስተዳደር እቅዶችን ለማሳካት በተደረገ ጥረት ተስፋ ሰጪ ውጤቶች መመዝገባቸውን ገልጸዋል። በሌማት ትሩፋት፣ በክረምት የበጎ ፈቃድ ስራዎች፣ በመሶብ የአንድ ማዕከል አገልግሎት የተከናወኑ ስራዎች የሚበረታቱ ናቸው ብለዋል። አቶ አሻድሊ ሀሰን የተገኙ ስኬቶችን አጠናክሮ በማስቀጠል በሁሉም የልማት መስኮች የተሻለ ውጤት በማስመዝገብ የህዝቡን ተጠቃሚነት ማሻሻል ይገባል ሲሉም ርዕሰ መስተዳድሩ አሳስበዋል። በግምገማ መድረኩ የአስፈጻሚ መስሪያ ቤቶች የ2018 በጀት ዓመት የመጀመሪያው ሩብ ዓመት የዕቅድ አፈጻጸም ሪፖርት በክልሉ ፕላንና ልማት ቢሮ ቀርቦ የተገመገመ ሲሆን የቀጣይ የትኩረት አቅጣጫዎችም ተቀምጠዋል ሲል ሪፖርተራችን ጀማል አህመድ ዘግቧል። በሀረሪ ክልል የፍርድ ቤቶች አገልግሎት አሰጣጥን ዲጂታላይዝ በማድረግ ፈጣንና ቀልጣፋ አገልግሎት ለመስጠት በትኩረት እየተሰራ መሆኑ ተገለጸ። በፍርድ ቤቶች የስማርት ችሎትን ተግባራዊ በማድረግ የፍርድ አሰጣጥ ሂደትን ፈጣንና ቀልጣፋ ማድረግ ስለመቻሉም ተጠቁሟል። ዴሞክራሲያዊ መግባባትን ለመፍጠር ህብረ ብሔራዊ አንድነትን ማጎልበት እንደሚገባ ተጠቆመ። ህዳር 29 የሚከበረው 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓልን የተመለከተ የውይይት መድረክ ተካሂዷል። በመድረኩ የሕዝቦችን ማንነት ማክበር ለዴሞክራሲያዊ ስርዓት ግንባታ ያለው አዎንታዊ ሚናም ተዳሶበታል። በዝርዝር ወደምንመለከተው ጉዳይ ደግሞ እንለፍ። ትውልዱ ከነገ ተስፋዎቹ ጋር የሚገናኝበት ተስፋው እንዳይጨልም ተማሪዎችን ወደ ትምህርታቸው በመመለሱ ሂደት ሁሉም ሊረባረብ እንደሚገባ በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊዋ ዶክተር ሙሉነሽ ደሴ ጠየቁ። በክልሉ በዘንድሮ የትምህርት ዘመን 7.4 ሚሊዮን ተማሪዎችን መዝግቦ ለማስተማር ከታቀደው ውስጥ እስካሁን የተመዘገቡት 3.8 ሚሊዮን ብቻ መሆናቸውም የክልሉ የ2015 በጀት ዓመት የመጀመሪያ ሩብ ዓመት የዕቅድ አፈጻጸም የግምገማ መድረክ ላይ ተገልጿል። ሳሙኤል ወርቃየሁ ዝርዝር አለው። ትምህርት መሰረታዊ የህፃናት መብት ከመሆኑን ባሻገር ትውልዱ ከነገ ዕድሎቹ ጋር የሚገናኝበት መሰረት ነው። ይህ ይሁን እንጂ ታዲያ በተለያዩ ጊዜያት የሚፈጠሩ ግጭቶች ጫና የሚፈጥሩት የትምህርት ዘርፍ ላይ ሆኗል። በአማራ ክልል ላለፉት ዓመታት በዘለቀው የጸጥታ ችግር በሚሊዮኖች የሚቆጠሩ ህጻናት ከትምህርት ገበታቸው ውጭ ሆነው መቆይታቸውን መረጃዎች ይጠቁማሉ። ይህ ሁኔታም ታዲያ በተያዘው የትምህርት ዘመንም ተደግሟል። በክልሉ ከሚገኙ ዞኖች መካከል የሰሜን ጎጃምና ና የደቡብ ጎንደር ዞኖች በበጀት ዓመቱ የመጀመሪያው ሩብ ዓመት ድረስ የተማሪዎች ምዝገባ አፈጻጸምን እንዲህ ይገልጹታል። ወደ 495864 የሚሆኑ ተማሪዎችን አቅደናል። በዚህ መሰረት እስካሁን የተፈጸመው እንግዲህ የቅዳችን 25 ወይም 127500 ተማሪዎች ናቸው ማለት ነው። ካሉን 503 አካባቢ ትምህርት ቤቶች ወደ 212 የሚሆኑት በሚ እቅዳችን 43 አካባቢ ለማስከፈት ጥረት ተደርጓል ማለት ነው። የዚህን ዓመት እቅዳችን ብንወስድ ወደ 811221 ተማሪዎችን ለማስተማር አቅደናል። እስካሁን ድረስ ባለው አፈጻጸም ወደ 435000 የሚጠጉ ተማሪዎች ተመዝግበዋል። ይሄ ከእቅዳችን 53% አካባቢ ነው። እንዳልኩት ይሄ ከባለፉት አመታት ጋር ስናየው መሻሻሎች አሉ፣ ግን አሁን በርካታ ህጻናት ከትምህርት ገበታ ውጭ ናቸው። ቀጣይ በተለየ መንገድ መስራት ይጠይቃል። የጸጥታ ችግሩ በትምህርት ዘርፉ ላይ እያደረስ ያለው ስብራት ከባድ ነው የሚሉት የትምህርት አመራሮች ይህን ስብራት መጠገን በሚቻልባቸው መንገዶች ዙሪያ በየአካባቢያቸው የተግባቦት ስራዎች መቀጠላቸውንም ይገልጻሉ። በየደረጃው ካሉ ከሃይማኖት አባቶች ጋር በየደረጃው ካለው ተጽዕኖ የሚፈጥሩ አካላት ጋር ከትምህርት አመራሩ ጋር አጠቃላይ ከማህበረሰቡ ጋር ልዩ ልዩ መድረኮችን በማዘጋጀት የትምህርት ቤት ውጭ የሆኑ ተማሪዎችን ወደ ትምህርት ቤት ማምጣት እና አጠቃላይ የትምህርት ቤት ገጽታዎችን የመቀየር ስራ መስራት እንዳለብን የተግባበው ስራ ነው እየተሰራ ያለው። እሱም በአንጻራዊነት ተወስዶ ሲታይ ካለው ጉዳት አኳያ ስራ የሚጠይቅ ቢሆንም መሻሻሎች እየተስተዋሉ ነው ያለው። በ2018 የትምህርት ዘመን ከባለፉት ሁለት ዓመታት በተሻለ መልኩ ተማሪዎችን ወደ ትምህርት ገበታቸው ለመመለስ ታሳቢ በማድረግ ሰባት ነጥብ አራት ሚሊዮን ተማሪዎችን መዝግበው ለማስተማር መታቀዱን የገለጹት ደግሞ በክልሉ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮው ኃላፊ ዶክተር ሙሉነሽ ደሴ። ነገር ግን እስካሁን የተመዘገቡት ተማሪዎች ቁጥር 3.8 ሚሊዮን ብቻ መሆኑን ገልጸዋል። ሰባት ነጥብ አራት ሚሊዮን ተማሪ አካባቢ ነው ልንመዘግብ ያቀድ ነው። እስከ ትላንት ድረስ ያለን አፈጻጸም 3.8 ሚሊዮን አካባቢ ተማሪዎችን መዝግበናል እና የተማሪ መዝገባችን አሁንም ብዙም ያሻገረ ብዙም የገፋ አይደለም። ትውልዱ ከነገ እድሎቹ ጋር የሚገናኝበት ተስፋ እንዳይጨልም ተማሪዎችን ወደ ትምህርት ገበታቸው በመመለሱ ሂደት ሁሉም ሊረባረብ እንደሚገባ ኃላፊዋ አጽንኦት ሰጥተዋል። ህብረተሰቡ ከዚህ በላይ ከሁለት ዓመት በላይ ልጆቹ ሳይማሩ የሚቀሩ ከሆነ ራሱ ራሱ ወላጁ ያለበትን ህይወት የመኖር ጣፈንታቸው ጭምር ማይገጥማቸው የከፋና ከትኛውም ከዓለም የተነጠለ ህይወት የሚገጥማቸው መሆኑን ትውልዱ የአካዳሚው ላይ ያለው የትውልድ ቅብብሎሽ ጋፕ መፈጠሩ ነገ ለሀገራችን፣ ለክልላችን፣ ለህዝባችን አንገት የሚያስደፋ ውጤት የሚያመጣ በመሆኑ የአሁኑን የትምህርት ውጤትን ኢሚዲየትሊ ማናየው በመሆኑ የአረዳድ ልዩነቶች ሊኖሩ ስለሚችሉ ህዝባችን የጎናችን ሆኖ እንዲያግዘና ከዚህ በላይ ልጆቻችን በማያውቁት አጀንዳ ባልፈለጉትም መንገድ ግባቸው እንዳይጨልም መንገዳቸው እንዳይሰናከል በ21ኛው ክፍለ ዘመን ተቀምጦ የጨለማ ህይወት እንዳይኖሩ በማይነት ህይወት እንዳይኖሩ እና ከሰው በታች ቁሞት እንዳይሞቱ አደራ ማለት ፈልጋለሁ። የክልሉ ትምህርት ቢሮ ከክልሉ ከተለያዩ ዞኖችና ከተማ አስተዳደሮች የትምህርት አመራሮችና ባለድርሻ አካላት ጋር የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸም የግምገማ መድረክም በባህር ዳር ከተማ ተካሂዷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ ምልአተ ጉባኤ ተጀመረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትሪያርክ ብፁዕ ወቅዱስ አቡነ ማትያስ ጉባኤውን ሲከፍቱ የኢትዮጵያ ሰላም እንዲረጋገጥ ሁሉም የጋራ ኃላፊነቱን ሊወጣ ይገባል ሲሉ አሳስበዋል። ብፁዕ ወቅዱስ አቡነ ማትያስ ቤተ ክርስቲያኒቷ የሚገጥሟትን ውስጣዊና ውጫዊ ችግሮች ለመፍታት አባቶች በትኩረት ሊሰሩ እንደሚገባም አሳስበዋል። ሪፖርተራችን ይድነቃቸው ሰማው እንደዘገበው ጉባኤው በቤተ ክርስቲያኒቱ ወቅታዊ ሁኔታና በሀገራዊ ጉዳዮች ላይ ትኩረት ሰጥቶ እንደሚወያይ ተጠቁሟል። ባህር ዳርን ዓለም አቀፍ የቱሪዝም መዳረሻ ለማድረግ እየተሰራ መሆኑን የባህር ዳር ከተማ አስተዳደር ባህልና ቱሪዝም መምሪያ አስታወቀ የከተማ አስተዳደሩ ለቱሪዝም ዘርፉ ትኩረት በመስጠት በሰራቸው ዘርፈ ብዙ ተግባራት ባህር ዳር ተመራጭ የቱሪዝም መዳረሻ ስለመሆኗ የመምሪያው ኃላፊ አቶ ጋሻው እንዳለው ከኢቢሲ ጋር ባደረጉት ቆይታ ገልጸዋል። ባህር ዳር ከተማ አሁን ላይ የሰላም ባለቤት ከመሆኗ ጋር ተያይዞ በከተማዋ ያለው የቱሪዝም እንቅስቃሴ እያንሰራራ በመሆኑም ባህር ዳርን ዓለም አቀፍ የቱሪዝም መዳረሻ ለማድረግ መስራት እንደሚገባም ተናግረዋል። እንደ ሪፖርተራችን ተስፋሁን ደስታ ዘገባ 11ኛው የጣና ፎረም ዓለም አቀፍ መድረክ በስኬት እንዲጠናቀቅ ከሆቴል አገልግሎት ሰጪ ተቋማት ጀምሮ እንግዶችን በእንግዳ ተቀባይነት ስሜት ተቀብሎ የከተማዋን የቱሪዝም መዳረሻ ቦታዎች ለማስጎብኘት ዝግጅት ስለመደረጉም ጠቁመዋል። ወደ ውጭ ዘገባችን ደግሞ እንለፍ። ሩሲያ በዩክሬን ላይ የሰው አልባ አውሮፕላኖችና የሚሳይል ጥቃት መፈጸሟን የዩክሬን ባለስልጣናት አስታወቁ። ከፍተኛ የተባለው የሩሲያ ጥቃት ስምንት የዩክሬን ከተሞች ላይ ያነጣጠረ ስለመሆኑ ነው። የኤኤፍፒ ዘገባ ያመላከተው በአሜሪካ አማካኝነት ጦርነቱን ለማስቆም እየተደረጉ ያሉ ጥረቶች ቢኖሩም የዩክሬን ፕሬዚደንት ግን ተጨማሪ ወታደራዊ እርዳታ ስለመፈለጋቸው ተሰምቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በቡዳፔስት ሊያደርጉት የነበረው ስብሰባቸው መሰረዙም የሚታወቅ ነው። ፕሬዚዳንት ቮሎዲሚር ዘለንስኪ ሩሲያ እየፈጸመች ያለችው ጥቃት ሞስኮ ላይ በቂ ጫና እየተደረገባት ስላለመሆኑ ማሳያ ስለመሆኑ ተናግረዋል። ዘገባው የኤኤፍፒና የቢቢሲ ነው።